ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ የፌዴራል ማረሚያ ቤት ኮሚሽን ሳምንታዊ የቴሌቪዥን ፕሮግራማችን ተጀምሯል። ቆይታችሁ እንዲሁም አብሮነታችሁ ከኛ ጋር የሆን ዘንድ ግብዣችንና ተቀዳሚ አድርገን ወደ እናንተ የምናደርሰው መረጃዎች ይኖሩናል። መረጃዎቹን ተከታትለን እንመለሳለን። ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርቤ ያለው ከመረጃዎቹ ጋር አረዳሳ ጅንፍረ ወይኒ ግሩም ነኝ። አብራችሁን ቆዩ የፌዴራል ማረሚያ ቤት ኮሚሽን ከፍተኛ አመራሮች በኢትዮጵያ ፌዴራል ፖሊስ ሎጂስቲክስ ዋና መምሪያ ተገኝተው የስራ ጉብኝት አካሂደዋል። የኢትዮጵያ ፖሊስ መኮንኖች መዝናኛ ክበብ፣ የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ጥገናና ስምሪት መምሪያ ማዕከል፣ የልዩ ፀረ ሽብር ኮማንዶ መምሪያና የኢትዮጵያ ፌዴራል ፖሊስ ሎጂስቲክስ ዋና መምሪያ በስራ ኃላፊዎች የተጎበኙ ተቋማት ናቸው። የፌዴራል ማረሚያ ቤት ኮሚሽን ክቡር ኮሚሽነር ጄኔራል የኑስ ሙሉ በሰጡት አስተያየት የኮሚሽኑ አዲስ ማኔጅመንት ወደ ተቋሙ ከተመደበበት ጊዜ አንስቶ የኮሚሽኑን ችግሮች ስር ነቀል በሆነ መንገድ ለመቅረፍ የተለያዩ የባለድርሻ አካላት የስራ ልምድና ተሞክሮ እየወሰደ እንደሚገኝ ገልጸው ከጉብኝቱ የተገኘው ተሞክሮም ለፌዴራል ማረሚያ ቤት ኮሚሽን ከፍተኛ ግባት መሆኑን አመላክተዋል። የኢትዮጵያ ፌዴራል ፖሊስ ሎጂስቲክስ ዋና መምሪያ ኃላፊ እረዳ ኮሚሽነር እሸቱ ፊጣ በበኩላቸው ሀገራዊ ለውጡ ይዞት የመጣው መልካም የተቋማት ሪፎርም ስራ ተከትሎ የኢትዮጵያ ፌዴራል ፖሊስ የሎጂስቲክስ ስራውን በዋና መምሪያ ደረጃ በማቋቋም ለጠቅላይ መምሪያ ከፍተኛ እገዛና ድጋፍ እያደረገ እንደሚገኝ ገልጸው በዋና መምሪያው የሶፍትዌር ቴክኖሎጂ ማበልጸግን ጨምሮ የጋርመንት ኢንዱስትሪ፣ የእንጨት ስራ፣ የብረታ ብረት ስራ፣ የግንባታ ስራ፣ የፖሊሳዊ ትጥቆችና የሕትመት ስራ ውጤቶች እየተሰሩ እንደሚገኙ አንስተዋል። በጉብኝቱ የፌዴራል ፖሊስ ሎጂስቲክስ ዋና መምሪያ እያከናወናቸው ያሉ የጋርመንት ኢንዱስትሪ ስራ ውጤቶች፣ የተሽከርካሪዎች ጥገናና እድሳት፣ የአባሎች የመኖሪያ ካምፕ ግንባታ፣ የከተማ ግብርናና የተቋማት የኮሪደር ለማሰራ እንቅስቃሴዎች በተሞክሮ የተወሰዱ ሲሆን ቀደም ሲል የፌዴራል ማረሚያ ቤት ኮሚሽን ከኢትዮጵያ ፌዴራል ፖሊስ ጋር በጋራ ለመስራት የሚያስችለውን ስምምነት መፈራረሙ የሚታወስ ነው። የፌዴራል ማረሚያ ቤት ኮሚሽንና የኢትዮጵያ ፖሊስ ዩኒቨርሲቲ በትብብር መስራት በሚያስችላቸው ጉዳዮች ላይ የመግባቢያ ሰነድ ተፈራረሙ። ሁለቱ ተቋማት በሰው ሀብት አቅም ግንባታ፣ በትምህርትና ስልጠና ዘርፍ ውጤታማ ለመሆንና በዘርፉ የሚጠበቀውን ውጤት ለማግኘት የሚያስችል የመግባቢያ ሰነድ ተፈራርመዋል። በፊርማ ስነ ስርዓቱ ላይ የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል የንስ ሙሉ ባስተላለፉት መልዕክት ሁለቱ ተቋማት በወንጀል መከላከል፣ በጥበቃና ደህንነትና በዘመናዊ ቴክኖሎጂ አጠቃቀም ዙሪያ በትብብር እየሰሩ መሆናቸውን አስታውሰው ስምምነቱ ስራውን አጠናቅሮ ለማስቀጠል አጋዥ እንደሚሆን አንስተዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዚዳንት ምክትል ኮሚሽነር ጄኔራል መስፍን አበበ በበኩላቸው ኮሚሽኑ የፌዴራል ማረሚያ ፖሊስ ማሰልጠኛ ተቋምን ወደ ኮሌጅ ለማሳደግ የሚያደርገውን ጥረት ለመደገፍ በሰው ኃይል ግንባታና በትምህርትና ስልጠና ላይ አብረው እንደሚሰሩ ተናግረዋል። የፌዴራል ማረሚያ ቤት ኮሚሽን የፋይናንስና የሰው ሀብት ስራ አመራር ምክትል ኮሚሽነር ጄኔራል ደስታ አስመላሽ በበኩላቸው የስምምነት ሰነዱ ከዩኒቨርሲቲው ጋር ለረጅም ጊዜ የቆየውን አብሮ የመስራት ልምድና አጋርነት ከፍ ወዳለ የትብብር ማዕቀፍ በማሸጋገር በተቋማዊ አቅም ግንባታ ላይ በጋራና በትብብር ለመስራት እንደሚያስችላቸው አንስተዋል። ከፊርማ ስነ ስርዓቱ በኋላም የሁለቱ ተቋማት ከፍተኛ አመራሮች የፌዴራል ማረሚያ ፖሊስ ኮሌጅ ግንባታ የደረሰበትን ደረጃ ተዘዋውረው መጎብኘታቸው ተመላክቷል። የሕግ ታራሚዎችን ለማረምና ማነጽ አገልግሎት የሚውሉ የመጻሕፍት ድጋፍ ተደረገ። ድጋፉን ያበረከቱት የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዚዳንት ደራሲና፣ የህግ ባለሙያ አቶ ተስፋይ ነዋይና ባለቤታቸው ሲሆኑ የሕግ ታራሚዎችን ለማረምና ማነጽ አገልግሎት የሚውሉ ግምታዊ ዋጋቸው ከ200ሺ ብር በላይ የሆኑ መጻሕፍትን በስጦታ አበርክተዋል። ምክትል ፕሬዚዳንቱ በፌዴራል ማረሚያ ቤት ኮሚሽን ዋናው መስሪያ ቤት ተገኝተው በእርሳቸው የተጻፉ የፍትህ ጉዳይና የፌዴራሊዝምና የህግ ስርዓት የሚሉ ሁለት የተለያዩ ርዕሰ ጉዳዮች ላይ የሚያጠነጥኑ 200 ኮፒ መጻሕፍትን ከባለቤታቸው ጋር በመሆን ለኮሚሽኑ ስትራቴጂክ አመራሮች አስረክበዋል። መጽሀፍቱን የተረከቡት የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዮኑስ ሙሉ ደራሲና የህግ ባለሙያው አቶ ተስፋይ ንዋይ ካሳተሟቸው የተለያዩ መጽሀፍት መካከል የህግ ታራሚዎችን ለማረምና ማነጽ አገልግሎት እንዲውሉ ሁለት አይነት መጽሀፍትን በማበርከታቸው ምስጋና አቅርበዋል። አቶ ተስፋይ ንዋይ በበኩላቸው በፍትህ አካላት ውስጥ ሲሰሩ ያገኙትን እውቀትና ልምድ መሰረት በማድረግ ያዘጋጇቸው መጽሐፍት በስጦታ በማበርከታቸው መደሰታቸውን ገልጸው መጽሐፍቶቹ ከ200 ሺህ ብር በላይ እንደሚያወጡ ገልጸዋል። የተከበራችሁ ተመልካቾቻችን የሳምንቱ መረጃዎቻችን ይህን ይመስሉ ነበር። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁ ቆዩ። ውድ ተመልካቾቻችን ከመረጃዎቻችን ተመልሰናል። አሁን ደግሞ የምናልፈው ወደ መጀመሪያ ፕሮግራማችን ነው የሚሆነው። የህግ ታራሚዎች በያሉባቸው ማዕከላት የተለያዩ አይነት የልማት ዘርፍ ስራዎች ላይ ተሰማርተው እንግዲህ አምራችና ብቁ ዜጋ ይሆናሉ ማለት ነው። ለዛሬም በወላይታ ሶዶ ማረሚያ ተቋም ላይ ተገኝተን የህግ ታራሚዎች የግብርናና ልማት ዘርፍ ዙሪያ ላይ ተሰማርተው ይገኛሉ። በዚህ ዙሪያ የተዘጋጀውን ፕሮግራም ለእናንተ ልናስቃኛችሁ ነው። ከኛ ጋር ሆናችሁ ትከታተሉን ዘንድ ጋበዝናችሁ። እንደ ሀገር የከተማ ግብርና ስራ ከተጀመረ ወዲህ ተቋማት ባላቸው ውስን ቦታ ይህንኑ ስራ ተግባራዊ በማድረግ ውጤታማ ለውጦች ታይተዋል። የወላይታ ማረሚያ ተቋምም በቅጥር ግቢው በሚገኙ ውስን ቦታ ላይ በከተማ ግብርና የጓሮ አትክልት ምርት ላይ የህግ ታራሚዎችን በማሳተፍ እንዲሰሩ ያደርጋል። በዚሁ የምርት ስራ ላይ በማህበር በመደራጀት ከሚሰሩ የህግ ታራሚዎች ጋር ተከታዩን ቆይታ አድርገናል። እኛ የህግ ታራሚዎች ነን። ለአስር ሰው ተደራጅተን ነው የወሰደ ነው ይህን ጥቅል ጎመን ሰርተን ከዚህ በፊት ሰርቼ አላቅም እና እዚህ መጥቼ

እንደ አገር ካስጀመሩ በኋላ ማረሚያ ተቋማትም ያው የኛ ሶዶ ማረሚያ ተቋማት ተቋም በጣም በጠበበና አካባቢው ለእርሻ በቂ መሬት በሌለበት ቦታ ብንሆንም ታራሚዎች በትንሽ እርሻ ላይ ምርት አስገኝቶ ለራሳቸው ገቢ መፍጠር እንዲችሉ ከዚህ ከወጡ በኋላ በተመሳሳይ ባጭር በጠባብ መሬት ላይ የተሻለ ጓሮ ተክልት እንደዚህ አይነት ጥቅል ጎመን፣ አብሻ ጎመን፣ ቀይ ስር፣ ካሮት ቃሪያ የመሳሰሉትን ሰርቶ እራሳቸው ገቢ ከፍ አድርጎ ከስራ ፈትነት እራሳቸውን ወደ ስራ እንዲመለሱ ለማድረግ ግንዛቤ እንዲወስዱ ለማድረግ አደራጅተን በማህበር ተደራጅቶ እዚህ ቦታ ላይ ይህንን የሚሰሩ ታራሚዎች ናቸው። በዚህ የጓሮ አትክልት ምርት ስራ ለጊዜው ጥቅል ጎመን ያምርቱ እንጂ በማረሚያ ተቋሙ ሌሎችም የጓሮ አትክልት ምርቶች እንደሚያመርቱ ያነሳሉ። ሕግ ታራሚዎቹም ከዘር እስከ ምርት ስብሰባ የደረሰ ስራን ያከናውናሉ። ምርቱም የሕግ ታራሚዎችን ምግብ ፍጆታ ከመደገፍ ባለፈ ለተቋሙም ሆነ ለአካባቢው ማህበረሰብ በተመጣጣኝ ዋጋ ለገበያ ይቀርባል። ከእርሻ ጀምሮ ይህንን አትክልቱና የጓሮ አትክልት ነው የሚባለው እንደምታዩት ነው። ከዚህ ባለፈ ደግሞ ውስጥ ላይ ደግሞ የሚሰሩ ስራዎች አሉ። ይህ ከኛ ቀጠና ውጪ ነው ያለው። በራሳችን ቀጠና ደግሞ የሚሰሩ ስራዎች አሉ። ገብታችሁ የሚታዩት ነገር ነው የሚሆነው። ከዚህ አንጻር እዚህ ጋር እየሰራን ያለነው ነገር ከዚህ ብዙ የምንጠቀማቸው ነገሮች መኖሩንም እንደምታዩት፣ ውሃም እያጠጣን፣ መድኃኒት በመርጫት ሌላውም ከዚህ በፊት የማናቃቸው ነገሮች ናቸው እዚህ ጋር መተን ከግብርና ባለሙያም የተማርነው ነገር አለ። የምርት ሂደቱ ጥሩ ነው እየሰራን ነውና፣ ይህን ብቻ አይደለም ታች በኩልም አለ እዛ አፍሻ ጎመን ቃሪ ምናምን እየሰራን ነው ያለ ነው። ዋ እያጠጣን እየኮተኮተን ነው ያለ ነው። ይሰራል። ሌላም ቃሪያም ይሰራል፣ ቃይስርም ይሰራል፣ ካሮትም ይሰራል፣ ቲማቲምም እንደዚሁ እየሰራን በታች በጀርባ በኩልም እንደዚሁ እየተሰራ አለ። ጥቅኖ ጎመን እንደዚሁ ሰፋ አድርገን ሰርተናል። አሁን እኛ ብቻ አይደለም ነው የምንጠቀመው። ከእኛ ተርፎ ውጭ ላይ ያሉ ሰዎችም ይጠቀማሉ። ወደዛ እንሸጣለን። እነሱ መጥቶ ይገዛለሁ። ሰፊ የእርሻ ቦታ በውጭ ያለው ከአለመሆን ኖሩ ጋር ተያይዘው ከተማውም የከበበ ስለሆነ እዚህ በግቢ ውስጥ ባሉት ቦታዎች ብቻ ነው የምናመርተው። የጥቅል ጎመንና የአበሻ ጎመኑን ብቻ ነው በዚህ አካባቢ የምናመርተው። ከዛ ውጭ ቀይ ስር ካሮት እናመርታለን። ያው እየተፈራረቀ ነው ምርቶችን የምናደርገው። በአሁኑ ሰዓት እዚህ ጋር የሚገኘው ጥቅል ጎመን ነው። ፊጠን ብር እንወስዳለን። ጊዜን ያው ዝም ብለን አይደለም ለራሳችን እየተጠቀመን ጊዜን እናሳልፋለን። አሁን ደግሞ ይህን ጥቅል ጎመን አንስተን ሌላ ለመስራት የዚ ለበጋ አሁን በዚህ ሰዓት የጀመረው ችግኞቹ ለመስራት ከነሱ ጋር እቅድ ይዘን እነሱ የሚያቀርበው ምግቦቹ በቂ አይደለም። ከዚች ጋር አሁን ሰርተን በዚህ ጋር ነው አካክሰን ነው የምንበላው እንጂ እሱ ብቻ በቂ አይደለም። እሱ ብቻ በቂ አይደለም። ይሄ ባይኖር ኑሮማ ቆንጆ አይደለም። ገበያ ተደራሽነቱ ከዚህ መቶ ይረከባሉ። ከዚህ መቶ ነጋዴዎች ይመጣሉ። ታራሚዎችም ይገዛሉ። እዚህ አካባቢ ያሉ ሰዎችም ይጠቀማሉ በዚህ ግቢ ውስጥ የምናመርተው ምርት ለታራሚዎች እዚህ ለሚሰሩትም በታራሚ ግቢ ውስጥ ላሉትም ለውጭ ህብረተሰብ ቢሆን ከነሱ ተርፎ ለውጭ ህብረተሰብ ቢሆን በቀላል ዋጋ ተሽጦ ታራሚዎች ይጠቀማሉ የመስሪያ ቤት ሲቪልና ሚሊተሪ ሰራተኞችም በጓሮ አታክልት ምርት ከዚህ በሚገኛቸው ነገር ገዝተው በቀላል ዋጋ የሚጠቀሙበት ሂደቶች አሉ። የሚሰሩት ደግሞ ታራሚዎች ከዚህ እነሱ በሰሩት ለራሳቸው ስናደርግ እጅግ በጣም ለእኛም ትልቅ ተስፋ ነው። ገበያ መጥተው የአካባቢ ማህበረሰብ መጥተው ግዢ ይፈጽማል። በተጨማሪ ታራሚዎች በራሳቸው እርስ በርስ በየቦታው የምግብ ዝግጅት አለ። ለራሳቸው የሚያቀርቡት ከመኖ ጋር ተያይዞም ባለው በጀትም ከውጭ ከሚገዛ ከነሱ በተመሳሳይ ዋጋ ሽጦ ገቢው እንዲያገኘው የገበያ ችግርም እንደሌለ ነውና በዚሁ ልክ ሻጭ ይፈጽማሉ። የአካባቢው ማህበረሰብ ይገዛል በገበያ ዋጋ። ከዛም ዲስካውንት ያደርጉላቸዋል፣ ዋጋ ቅናሽ አድርጎ ይሸጣሉ። በዛው ልክ ራሳቸውን እየደጎሙና ስራውንም ደግሞ በዚሁ ሁኔታ እየሰሩ ነው። በማረሚያ ተቋሙ ከግብርና ስራዎች በተጨማሪ ሌሎች የሙያ ስራዎችን በስፋት ይከናወናሉ። ታዲያ የህግ ታራሚዎች በመሰል የሙያና ልማት ስራዎች ላይ መሳተፍ ደግሞ አንድም የገቢ አንድም ደግሞ መንፈሳቸውን ማደሻ እንዲሆን አስችሏል። እኛ ለራሳችን አሁን እየተጠቀመን ያለው ነ ቤተሰቦችም እንጠቅማለን። በዚች ላይ ከዚች ላይ ትርፋማ ሆነን ሰፋ አድርገን እየሰራን በዚች ላይ ለራሳችን ተጠቅመን ለቤተሰቦችም እንጠቅማለን ከዚህ በሚያገኛቸው ከልብ ሌሎችም የሚያገኛቸው እራሳቸውን የሚጠቀሙበት ቤተሰቦቻቸውንም ጭምር የሚደጉሙበት ሁኔታዎች ጭምር ትልቅ ጠቀሜታ ያለበት ሁኔታ ነው ያለው። እራሱን የሚለውጥበት ስራዎችም ጭምር የማይዘናጋበት አቅጣጫዎች በኛ በኩል አስበን ነው የምናሰራው። ለማረምና ማነጽ ስራ እጅግ በጣም ደጋፊ ነው የግብርና ስራ። ከዚህ አኳያ ጠቀሜታው ሰፊ ነው። ከማረምና ማነጽ ድጋፍ ተደርጎ ግብርና ባለሙያ አለ እዛው የተደገፉ ዋናው ቁልፍ ነገር እዚህ ጋር የሚያገኙት ገቢ ብቻ አይደለም። የኛ አላማ ከሄዱ በኋላም ከስራ ፈትነት ከስራ አጥነት ጋር ተያይዞ የተለያየ ወንጀል ውስጥ ከመግባት በትንሽ ነገር፣ በትንሽ ገቢ፣ በትንሽ መረት፣ በትንሽ ገንዘብ ስራ መስራት እንደሚቻልና ራሳቸው ማስተዳደር መቻል እንዳለባቸው ለማሳያ እንደሆን እያደረገን ያለንበት ሁኔታ ሙያውና ጥቅሙን እንዲያዩት ነው እንዲረዱት ነው ዋናው ስለዚህ በዚሁ ልክ በገቢው ተጠቃሚዎች ናቸው። በእውቀትም እየተጠቀሙበት ነው ያሉት። መረት ጥበት ነው ያለው ጠቃሚ መሆኑን እኮ እያየን ነው ያለ ነው። ከገበያ ብንገዛ እኮ ብዙ ዋጋ የሚወስደውን በቅናሽ ዋጋ ይሸጣል። ምክንያቱ እዚ ጋር የሚያወጡት ወጪ ለውሃው ከመስሪያ ቤት ነው። ሌሎች የሚያገኙት ለልማቱ የሚጠቀሙት ግባቶች ከዚሁ ነው የሚያገኙት። ባለሙያ ከዚሁ በነፃ ነው የሚያገኙት። ከዚያው አንፃር በጣም ጠቃሚ ነው። ለወደፊት ምናልባት አዲሱ ግንባታችን ካለቅበ ወደዛ ብንሄድ ብዙ ከውጭ ማንገዛቸው ነገሮች እንዳሉ ነው ታሳቢ የምናደርገው። የምርት ስራዎቹን ከዚህ በላይ ማስፋትና አጠናክሮ ማስቀጠል የሚጠበቅ ሲሆን በቀጣይም የተሻለ ምርት ለማግኘትና የሕግ ታራሚዎችን ማሳተፍ እንዲቻል ማረሚያ ተቋሙ ሰፊ ቦታን ይሻል። በዚህ ላይ ደግሞ ተጨማሪ የሆኑ ነገሮች ለመስራት የግድ ቦታ ያስፈልጋል፣ መሬት ያስፈልጋል። መሬት ሰፋ ብልማ በጣም ጥሩ፣ ብዙ ታራሚዎች ተጠቃሚ የሚኑበት እንትኖች ይኖራሉ። ይህንን ደግሞ እዚህ ጋር ለምደን ወተንም ደግሞ ይህንን ለመስራት ምቹ እድል የተፈጠሩ ነገሮች አሉ እግዚአብሔር ሲያወጣን ወተን ከዚህ ብዙ የለመድናቸው ነገሮች አሉ። ማረሚያ ተቋማትን ያው ከተማ ውስጥ መሃል ሆኗል። አዲስ ማረሚያ ተቋም በሚገነባቸው ግንባታው ሲጠቃለል ወደዛ ብንንቀሳቀስ በግብርና ስራ ላይ በሰፊው ታራሚን ተሳትፎ በማድረግ እኛም አሳትፈን ታራሚን ተጠቃሚ የሚሆንበት ሂደቶች እጅግ በጣም ጥሩ ነው። ከዚህ ውጭም ታራሚው አብዛኛውን በማረሚያ ቤት የሚገኘው ሰርቶ እራሱን ተለውጦ ወደ ኅብረተሰብ ውስጥ እንዲቀላቀል የምንፈልግ ስለሆነ ከዞናችን ጠይቀን ሌላ መሬትም ጭምር በውጭው የሚገኘው ከሆነ ጥያቄ አቅርበን ነው ያለ ነው ስለዚህ እነዚህን መሬት ቢሰጥ ሰፊ ስራዎችን ሰርተን ታራሚውም ራሱን የሚቀይርበት ሂደት ለወደፊቱ ቢኖር የተሻለ ነው ብለን ነው የምናስበው። በኛ በኩል መንግስት የተጀመረው እዛ ጋር ያለው ግንባታ ቶሎ አጠናቆ ወደዛው ወዝዶ እራሳችን በትክክል ማረሚያ ቤት አምራች ኃይል ነው ያለው፣ አቅሙ አለው፣ የሰው ኃይል አለው፣ እውቀት አለው፣ የተማሩ በርካታ የተማሩ ሰዎች አሉ፣ በጉልበት ማገዝ የሚችሉ አሉ። የተሻለ ሁኔታዎች ስላሉ ይህንን ተሞክሮ እዛው ወዝ በአጋቡ መስራት እንድንችል መንግስት ፈጠን ብሎ ያንን ጨርሶ ወደዛው ቢወስደን የተሻለ ነገር እናደርጋለን። ሌላው ሌሎችም ግለሰቦችም በተመሳሳይ ሁኔታ ባለው በጓሮውን ቢሆን እንደዚህ አይነት ሰርቶ ቢያንስ የአንድ ቀን የራሱን ወጪ መቻል ቀላል ነገር አይደለም። ስለዚህ በትንሽ ነገር ማድረግ የሚቻል መሆኑን ሁሉም ታሳቢ አድርጎ መስራት ቢችል ጥሩ ነው የሚል ነገር አለኝ። ተመልካቾቻችን ቆይታችሁ እንዲሁም አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። አሁን ደግሞ የምናልፈው የህግ ታራሚዎች ከያሉባቸው ማዕከላት ለታሪካቸውን የእርምት ጊዜ ቆይታቸውን ያካፍሉናል። ለዛሬም ከአንድ የህግ ታራሚ ጋር ቆይታ አድርገናል። እሱን ተከታትለን እንመለስ። ሙሉ ስሜ የህግ ታራሚ ይተካልኝ ኢርኮ ይርጌ እባላለሁ። ከፍተኛ ጥበቃ ማረሚያ ቤት የመጣሁት በ1998 ጳጉሜ 3፣ አሁን ላይ 18 ዓመት ከ8 ወር በትክክል ሲሰራ ማለት ነው። ወደ ማረሚያ ከመግባቴ በፊት በንግድ በግል የራሴም የግል መኪና ነበረኝ ከልማት ባንክ ጋር ከልማት ባንክ ተበድሬ ግማሽ ከራሴ ግማሽ ከልማት ባንክ ተበድሬ ፈጣን ከፋይ ተብየን በልማት ባንክ ተሸልምያለው። ያለው የተበደርኩትን በፍጥነት በመክፈል ማለት ነው። ከዛ ውጪ የግል መኪና ነበረኝ። ተጨማሪ ደግሞ እነግዳሉ ንግድንም እሳተፋለሁ። የግል ሱቅም ነበረኝ፣ እና እህል እነግዳለው በራሴ መኪና እነግዳለው እንደዛ ንግድ ላይ ነበርኩ። በማረሚያ ቤት ቆይታ እኔ እንደመጣው ያው ከፍርዴ ማንጻር እንደምቆይ ስለማቅ ራሴን ነው ያዘጋጀሁት። እንደመጣው በርቀት ትምህርት እድል ይሰጥ ነበር። የዛኔ በነጻ የትምህርት እድል ለመማር ለሚፈልጉት በሙሉ ነጻ የትምህርት እድል ይሰጣል። ያንን እድል ከተጠቀሙት አንዱ እኔ ነኝ። በዛ በምፈልገው ፊልድ ላይ መርጬ ከሌሎች ወንድሞቼ ጋር ተምረን እኔ በዲፕሎማ ተመርቄያለሁ፣ በሴልስማንሽፕ በዲፕሎም ተመርቄያለሁ። ቀጣይ ያደረግኩት ወደ በማብራት ማደራጃ ላይ ተደራጅቼ መስራት ነው። ምናልባት ከዛ በፊት ስልጠና ወስጃለሁ። የቆዳ ስልጠና ማረሚያ ቤቱ ይሰጥ ነበረ በወቅቱ ያንን የቆዳ ስልጠና ለስድስት ወር አለ ሰርቲፊኬቱም ስላለ ያንን ስልጠና ወሰድኩኝ። ያንን ሰርቲፊኬት እንዲያዝኩ ወደ ቆዳ አሁን የምሰራበት የቆዳና ሸራ ውጤቶች አምራቾች ኃላፊነቱ የተወሰነ መሰረታዊ ሕብረት ስራ ማህበር ተቀላቅዬ እስከ ዛሬ ድረስ እየሰራው ይገኛለሁ። ጊዜን በአግባቡ እየተጠቀምኩበት ነው። ሁለተኛ ምርታማ ነው። በሰራሁት ልክ ደግሞ ገቢ ምንጭ አገኛለሁ ከራሴ አልፎ ሌላውም የሚተርፍ ነው። ከዚህ ባሻገር ደግሞ ቋሚ ባለሙያ ሆኛለሁ። ስለዚህ ከወንድሞች ጋር ሆኜ በምሰራው ነገር ቋሚ ባለሙያ የሙያ ሽግግር እርስ በርስ እናደርጋለን። አንድ ሰው እዚህ ውስጥ አንድ ሙያ ብቻ አይደለም ያለው ቢያንስ ሁለት ሶስት ሙያ ነው የሚኖረው። አንድ አንድ የማህበሩ አባል ሚኒመም ሁለት ሙያ አለው፣ ከዛ በላይ ሶስትም አራትም ሊይዝ ይችላል። እንደዚህ ምክንያቱም ይሄን የሚደረግበት ምክንያት ታራሚዎች እንደመሆናችን መጠን የመተካካት ባህሪ ያለው ሲፈታ ከስር ሙያ ሁለት ሶስት ሙያ የያዘ ሰው ሽፍት እያደረገ የሚሰራበት ሁኔታ የግድ ስለሚፈጠር ከዛ ተነስተን አንድ ሰው በአንድ ሙያ ብቻ አይደለም የሚጸናው፣ ዚህ የተለያየ ሙያዎችን ይይዛል። ስለዚህ በዛ ደረጃ ነው፣ እኔም በእንደዛ ሙያ ውስጥ ነው ያሳለፍኩት። አሁን በአሁን ሰዓት ደግሞ የማህበሩን ሂሳብ እየሰራው ይገኛለሁ ማለት ነው። በማረሚያዊ ቆይታ የትልቁ ለኔም ሌሎችም ለውጭ ላሉትም ማስተላልፈው ምናልባት የወንጀል አስከፊነት እጅግ እጅግ የወንጀል አስከፊነት የወንጀል አስከፊነት ሲባል ቤተሰብ ይበተናል። ሙሉ ሕይወት ነው የሚቀየረው። ያ ሁሉ ሕይወት ይቆማል። እንደገና እዚህ ጋር ያው ሕይወት ይበላሻል። ቤተሰብ ይበተናል ከኔ መማር አለበት ብዬ የማስበው ሰው በቃ ትዕግስት ማድረግ አለበት ነው ትልቁ ሰው ምንም ቢበደል ማለፍ መቻል አለበት ትዕግስት ማድረግ አለበት ሌሎች አማራጮችን ማየትና መጠቀም የመቻል ነው ምናልባት አብዛኛው በዚህ በእግ ጥላ ስር ያለው ሰው የግንዛቢቤ የእውቀት ችግር ነው። ከራሴ ስጀምር እኔ በቃ አንድና አንድ ንግድና ንግድ ላይ ብቻ ነው ያለኝም እውቀት ያለኝም ነገር። ስለዚህ ወደ ማህበራዊ ህይወት ስገባ በማህበራዊ ህይወት ውስጥ የሚያጋጥሙኝን ነገሮች ቀድሜ አላቃቸውም ነበር። ምን አይነት ቻሌንጆች ሊገጥሙኝ ይችላሉ፣ እነዛን እንዴት እወጣቸዋለሁ የሚሉ ነገሮችን አላቃቸውም ነበር። ስለዚህ ሲገጥሙኝ ድንገተኛ የራሴን ውሳኔ ነው። ያ ውሳኔ ደግሞ ያው እስከዛሬ ድረስ ያው በመከራ ውስጥ እንድቆይ አድርጎኛል እና ከእኔ መማር ያለበት የወንጀል አስከፋሪነትን፣ የህግ የበላይነትን ሰው በሚገባ መረዳት ይህን ነገር መማር አለበት። ውስጥ ላሉት ደግሞ ታራሚዎች ወይ ምናምን ጊዜያቸውን ያው ማረሚያ ቤቱ በሚያመቻቸው ብዙ ተደራጅቶ የመስራት የቀለም ትምህርት የመማር የሙያ ትምህርት የመማር እድሎችን እያመቻቸ ስላለ ያንን ታራሚዎች በቆይታቸው ጊዜ ውስጥ እንዲጠቀሙ። ታራሚዎች አሁን ሙሉ ጊዜያቸውን በአንዱ ላይ ቢያሳልፉ የእርምት ጊዜውም ይሄዳል፣ ለማረሚያ ቤቱም ያሰው ምን ላይ ነው ያለው የሚለውን ለነገ ለይቅርታውም፣ ለሌሎች ጥቅማጥቅሞችም ስለሚረዳው በንደዛ ነደገ ደረጃ ላይ ሁሉም ቢሳተፉ መልካም ነው እላለሁ። እስከ ዛሬ 18 ዓመት ከ8 ወር ሁል ጊዜ ማረሳት እቻውን የተጠየኳት ጥያቄ ሁል ጊዜ ምን አለበት ያቺን ሰዓት አልፌ ቢሆን ኖሮ እላለሁ። ያንን አልፌ ቢሆን ኖሮ ምናልባት የሚያውቁኝ ሰዎች ዛሬ የት ነበር የሚለውን እነሱ ቢናገሩ ነው የሚሻለው። ምክንያቱም እኔ ቅድም የነገርኩሽ ከልማት ባንክ ጋር መኪና የገዛሁት 1993 ነው። ዘጠና ሶስት የራሴ ንብረት የነበረኝ ሰው። ስለዚህ በዛን ጊዜ የነበረ ሰው፣ በዛን ጊዜ ከባንክ ጋር በጥሩ ግንኙነት የሚሰራ ሰው፣ በባንክ ደረጃ የተሸለመ ሰው ዛሬ ይደርሳል። ያው እንግዲህ በዛ እንትን ውስጥ ነው ያው የእዛኔ እንደውም የስራ እድሉ ጠባብ ነው። በዛ ውስጥ ነው እኔ እና ጥሩ ነበር እና ያቺ ቀን ሁል ጊዜ በቃ የጸጸት ቀናት የቁጭት ቀን ናት። በቃ የተረገመች ናት። ብቻ ለእኔ የተረገመች ቀን ናት። እኔ ምናልባት ከዚህ በኋላ የሚኖረኝ ህይወት እየተረጋጋ የማስተዋል ህይወት ሌሎችንም የማስተማር እና ነገሮችን አስፍቶ የማየት የሚመጡ ፈተናዎች ወይ ቻሌንጆች ሲኖሩ እንዴት ነው ሶሉ ማድረገው የሚለውን በሚገባ እወጣለሁ ብዬ አምናለሁ። ታራሚዎችን ማረም ማነጽ የሁሉም ዜጋ ኃላፊነት ነው የዛሬ መልእክታችን ነው። ውድ ተመልካቾቻችን ከእኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። አሁን ደግሞ በሙዚቃ አፍታ ወስደን እንመለሳለን።

ፌደራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬት ጋር በጋራ በመሆን ወደ እናንተ ሲያደርስ የነበረውን የቴሌቪዥን ፕሮግራማችንን ለዛሬ አብቅተናል። በቀጣይ ሳምንት እንዲሁም በሌሎች ዝግጅቶች እንገናኛለን። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረግኩት እኔ ኮንስታብል ቅድ ጸጋዬ የነበርኩኝ። የሳምንት ሰው ይበለን።